ሰብስክራይብ በማድረግ ቤተሰብ ይሁኑ ያ ረብ ማረኝ ማር የሚል ሰው ወላሂ ርዝቁ አላህ ያሰፋለታል እስቲግፋር ያበዛ ሰው አላህ ርዝቁን ያሰፋል ያ አላህ አርባ ዓመት ሙሉ ሳምጽህ ሸሽገ ደብቀህ አስቀመጥከኝ ዛሬ ወደ አንተ ብመለስ ታጋልጠኝ አንተ ቸረ የሆንኩ ጌታዬ ምህረት ለግሰኝ ብሎ ወደ አላህ ሲመለስ

ጡባ ጡባ ታውቃላችሁ? ወንድሞች ጀነት አገኘ እኮ ነው። ጡባ ማለት ጀነት ውስጥ ያሉ ዛፎቹ ሙሉ ጸጋዎቹ ለዚህ ሰው አገኘ አለው። ማን ሊመን ወጀደ ፊ ሰሒፈትህ እስትግፋርን ከሲራ፣ በመጽሐፉ ላይ በመዝገቡ ላይ ብዙ እስትግፋርን ያገኘ ሰው ምን አገኘ? የጀነት ስጦታዎችን አገኘ። እስቲክፋር ወደ አላህ መመለስ ምህረቱን ሁሌ መጠየቅ፣ ያ ረብ ማሪ ማሪ የሚል ሰው ወላሂ ርዝቁ አላህ ያሰፋለታል። እስቲክፋር የሚያበዛ ሰው አላህ ርዝቁን ያሰፋለታል። ጭንቀቱን አላህ ያስወግድለታል። ካላሰበው ነገር ቦታ ላይ አላህ ነገሮችን ያመቻችለታል። እኔ አይደለም እናልኩት ታላቁ ነቢይ ዓለይሂ ሰላቱ ሰላም ናቸው። በተከበረው ቃል በአላህ ላይ በቁርአን ላይ የተገለጸ ነገር ነው። በአንድ ወቅት ሐሰን አል በስር የሚባሉት ታላቁ ዓሊም ጋ መጥቶ አንድ ሰው አንቱ ሸይኽ አላቸው። አቤት። አላህ ልጅ የለኝም ልጅ እንዲሰጠኝ ዱዓ አርጉልኝ አላቸው። እስቲግፋር አብዛ አሉት። አጠገባቸው አንድ ሰው አለ፣ ይከታተላል። ሁለተኛው መጣ። ያ ሸይኽ አላቸው። አቤት። አገራችን ድርቅ ተከስተዋል። ዝናብ አላህ እንዲለግስም ዱዓ አርጉልን አላቸው። እስቲግፋር አብዛ አሉት። ይከታተላል አጠገባቸዋል ሶስተኛው መጣ ይኸው ድህነት ቆንጥቶኛል አላህ ሀብታም እንዲያደርገኝ ገንዘብ እንዲሰጠኝ ዱዓ አድርጉልኝ ሀብታም እንዲያደርገኝ እስቲግፋር አብዛ አሁን ይህንን ሲሉ የጠቀቅመጠ ሰው ነበርና ያሸካላቸው ቤት ይህም ሲመጣ እስቲግፋር ያም ሲመጣ እስቲግፋር ምንድነው ጉዳዩ አላቸው አላህ ሱብሓነሁ ወተዓላ ኢኽባረን አን ነቢይህ ኑህን ዓለይሂ ሰላም አላህ ነቢይላህ ኑህን ዓለይሂ ሰላምን አስመልክቶ የተናገረውን አልሰማህም አሉ ኑህ ዓለይሂ ሰላም እንደሚታወቁ ወንድሞች ዘጠኝ መቶ ሃምሳ ዓመት ላኢላ ላ ዘጠኝ መቶ ሃምሳ ዓመት ዳዕዋ አደረጉ። ያረቢ ቢ እኒ ዳዕዎቱ ቀውሚ ሌይለን ወናሃራ ቀንም ሌሊትን ህዝቦችን ዳዕዋ አደረግኩን ጠረ ያመነ የለም። የኔ ዳዕዋ ጥሬ መሸሽን እንጂ ሌላ ይጨምራላቸው ነገር የለም ብለው በጣም ብዙ ነገር ካደረጉ በኋላ ካደረጉላቸው ዳዕዋ ጥሪ ማዕከል አንዱ ምን ነበር? ወደ አላህ ተመለሱ። ፈቁልቱ አልኳቸው እስተግፊሩ ረበኩም ጌታችሁ ምህረት ጠይቁ ኢነሁ ካነ ገፋራ እሱ ርጅግ ሲበዛ መሐሪ የሆነ ጌታ ነው። በጣም ይምራል። ሌላ ምን ጥቅም አለው ካላችሁ፣ ዩርሲል ሰማ ዐለይኩም ሚድራራን ከሰማይ በተከታታይ ዝናብን አላህ ይለግሳቸዋል። ወዩምዲድኩም ቢአምዋልን ገንዘብንም፣ ወበኒነ ለወንድ ልጆችንም፣ ወየጃል ለኩም ጀናቲን ወየጃል ለኩም አንሃራ ጅረቶችንም፣ አትክልቶችንም አላህ ያደርግላቸዋል። ሐሰን አልበስሪ የጠየቋቸው ሰዎች መልሱም ዜጋ እስቲግፋር አብዛ ልጅ ለጠየቀም ወይም ድድኩም ቢአምዋሊን ወበኒን አለ ድርቅ ተከስተዋል ሲል ዩርሲል ሰማይ አለይኩም ከሰማይ በተከታታይ ዝናብን ይለግሳቸዋል ገንዘብ የጠየቀውም ቢአምዋሊን አለ ሌላም ጥያቄ አላህ ያልጠየቁት ጭምር ጅረቶችና አትክልቶችን ያደርግላቸዋል በምን በእስቲግፋር ምህረት በመጠየቅ ምናልባት ዱንያ ላይ ወንድሞች ድርቅ ይከሰታል ዱንያ ላይ በላይ ይመጣል ዱንያ ላይ የተለያዩ እልቂቶች፣ ጭንቀቶች፣ ጦርነቶች ይከሰታሉ። ውጤታቸውን ግን መንስያቸውን ታውቃላችሁ። ወላሂ ወንጀል ነው፣ ሌላ አይደለም። ወንጀል ሲበዛ ምን ሲበዛ፣ የአላህ ቅጣት ይበዛል። በሙሳ ዘመን አንድ ነገር ተከሰተ። ወንድሞች እህቶች፣ ሙሳ ዓለይሂ ሰላም ጋር ህዝቦች መጡና አንተ ሙሳ ወይ የው ድርቅ ተከሰተ። ምን በላው አጣን፣ ምን ጠጣው አጣን። ይሄው ህፃናት አለቁ፣ እንስሳቶቻችን አለቁ፣ ሽማግሌዎች ደከሙ። ባካ አላህ ዝናብ እንዲለግሰን ምሕረት ለአላህ ለምንልን ሲሉ ሙሳ ያውሉ ህዝብ ወጥቶ ያ አላህ ይሄው ደካሞች ሽማግሌዎች አለቁ፣ ህፃናት አለቁ፣ እንስሳው አለቀ፣ ባክ ራህመትን ለግሰን ሲሉ አላህ ለሙሳ መልእክት ላከ። ምን አንተ ሙሳ ወይ እናንተ ውስጥ አርባ ዓመት እኔን ሲያምጽኝ የነበረ ሰው አለ። ከማዕከላችሁ ካልወጣ ጠብታ ዝናብ የለም። ሱብሃን ሙሳ ምን አሉ? ያ ረቢ ታዲያ ይህን ሰው እንዴት ነው የምጠራው? ተጣራ ከማዕከላችሁ ውጣ። ያ ረቢ እኒ ሰውቲ ዳዒፍ ድምፄ ደካማ ነው። ይህ ሁሉ ሺ ህዝብ ሰው እንዴት ነው የሚያወጣው? ሰባ ሺ የሚጠጋ ህዝብ ነው ይሆ፣ እንዴት ነው ጆሬ ማዳር? ሰው ይሉ አንተ ተጣራ፣ ማድረሰኛ ኃላፊነት ነው። ስብሓናላ እንደሁኑ ማይክራፎን የለም ድምፅ ማጉያ የለም። ግን አላህ የፈለገውን ነገር የፈለገው ቦታ መድረስ እንዲችል ያደርጋል። ሙሳ ህዝቡ ላይ ወጡና አንተ ጌታን ስታምፅ የነበረ ህዝብ ውጣ። በአንተ ምክንያት ጠብታ ዝናብ አንክልክል። ሙሳ ይህን ንግር ሲናገሩ ያ ሁሉ ጆሮ ላይ አላህ ከተተው ይህ ሰው ወደ ቀኝ ይዞራል፣ ሚወጣ የለም። ወደ ግራ ይዞራል፣ ሚወጣ የለም። ወደፊት ወደ ኋላ ይመለከታል፣ ሚወጣ የለም። ጉዳዩ የሚመለከተው እሱና እሱን ነው። ምን አለ ያ አላህ፣ አርባ ዓመት ሙሉ ሳምፅህ ሸሽገ? ደብቀህ አስቀመጥከኝ ዛሬ ወደ አንተ በመለስ ታጋልጠኝ ፈግፊርሊ ያ ከሪም አንተ ቸሬውንኩ ኮጌታ ወይ ምሕረት ለግሰኝ ብሎ ወደ አላህ ሲመለስ አላህ ዝናቡን ለቀቀው። ሙሳ ዓለይ ሰላም በመደነቅ በመገረም ያ ረብ ሳይውጣ እኮ አጠጣን። አዎ ቅድም የከለከልኳችሁ በሱ ኃጢአት በሱ ወንጀል ነው። አሁን የጠጣችሁት ያገኛችሁት በሱ እስቲክፋር ነው። አየ የኔ ወንጀል ሊሆን ይችላል፣ አገሩ ላይ ድርቅ ያመጣው። የኔ ወንጀል ሊሆን ይችላል፣ አገሩ ላይ ጦርነት ያመጣው። የኔ ወንጀል ሊሆን ይችላል፣ የኑሮ ውድነት ያመጣው። ሁላችንም ወደ አላህ እንመለስ፣ ምህረት እናድርግ። እኔ በማድርገው እስቲግፋር በማድርገው በምጠይቀው ምህረት በምመለሰው ከወንጀል በመታቀቤ ኸይር ነገሮችን አላህ ሊያመጣ ይችላል። ይህን እናስብ። ብዙ ጊዜ ወንድሞች እህቶች፣ ዳዋ ሲነገር መስጊድ ውስጥ ምን ሰው እንጠቁማለን። ያንብን ይህኔ ጥፋት ሊሆን ይችላል ብለን ሁሌም ራሳችንን እንወቅስ። ራሷን የምትወቅስ ነፍስ አላህ ምሎበታ ወላ ኡክሲሙ ቢነፍሲን ለዋማ ራሷን ወቃሽ የሆነች ነፍስ፣ ራሳችንን እንጠይቅ።

መጥፎ ነገር የቋጠረው ሁሌ ነገር በወንጀል የተጨማለቀ ስ ታዲያ እስቲግፋር ማብዛት የለብኝም? አላህ ማሀሪ ነውና የአላህን ምህረት እንቋደስ። አላህ ስንመለስ ይደሰታል። ምህረቱን ያዙ። ወላ እቺ ዱኒያ አጭር ናት፣ በጣም አጭር ኢማሙ

በሰፊና ላይ መርከብ ላይ ወደ የብስ መሸጋገር እንደምጠሩ መልካም ስራችሁን ወደ አኼራ መሸጋገሪያ ድልድይ እያደረጉታል። ስለዚህ ሁ መልካም ስራ እስቲክፋራችን መልካም ስራ አድርገን የሚያዘው ወደ አላህ እንመለስበት አላህ ዱኒያ አኸራችን አላህ ያሳምርልናል። ጠይቅ ያ ረቢ ማርኝ፣ ማርኝ እንበል። እስቲግፋር ይኸው ሰላት እንኳን ሰግደን እንኳን ወንጀል አይደለም ወንድሞቼ፣ ሰላት ሰግደን ምን እንላለን? አስተግፊሩላህ አስተግፊሩላህ። ለምን ሰላቱ ላይ ጉድለት ካለ እንዲሟላ እንዲስተካከል ነው። መልካም ሰርተን እስቲግፋር ካለ፣ ሀጅ ላይ እስቲግፋር አብዙ፣ ጾም ላይ፣ በመልካም ነገር ላይ እስቲግፋር ካለ፣ ወንጀል ላይ ወደቅንስ ወንድሞቼ፣ እህቶች፣ እስቲግፋር አስፈልገንም ቂቃ ወደ አላህ መመለስ የለብንም ስንት ነገር አላህ የደበቀለን ስንት ወንጀል አለ ወላሂ አላህ ይሰትርልን አላህ ይደብቅልን አንዱ ረህመቱ ይሄ ነው ወንድሞቼ የአላህ ህዝነቱ የሰራነውን ወንጀል ደበቀለን ከዚህ በላይ ምን አለ እንደ የሰራነው ወንጀል እንዲያስቡት ማታ ሰርተን ጠዋት ስንነሳ ግንባራችን ላይ ቢጻፍ በራችን ላይ ቢጻፍ እንደ የሰው ልጅ መንቀሳቀስ ይችላል አሓዱ ሰለፍ ምን ይላሉ እንደ ወንጀል ቢሸት ኖሮ እኔ ወላ ሰው አይጠጋኝም ነበረ ሱብሓነላህ አላህ ሰትሮናል ደብቆናል። እንደደበቀልን እንዲያኖረን ደግሞ ምናደርግ ምህረት እናብሳ እስቲግፋርን ጠይቅ ወደ አላህ እንመለስ። ወለም እኛም ሰሃቦች የሚሰሩ ነበር ወንጀል ወድቆ አሉሳ። ግን እኛና እነሱ የሚለየ ምንድን ነው? እነሱ ወዲያው ይመለሳሉ። እኛ ጋስ ችግራችን ምንድን ነው? እህቶች፣ ወንድሞቼ፣ እዛው ላይ እንዘውትራለን እንቀጥላለን። ሌላ አብዴት እናደርጓለን የተሻለ እናደርጓለን። ይቀያየርናል። ያ መሆን አላህን አምፅን ወልድ አላህን እንዴት እናምፃለን? የፈጠረን ጌታ የሚቀልበን የሚንከባከበን ጌታ አላህን አላህን ማስደሰት ነው። ጠላታችን ሸጣንን ማበሳጨት ነው። ሸጣን በምን ይበሳጫል? አንቺ እስቲግፋር ስታደርጊ ይቅርብኝ፣ ወደ አላህን መለሳለሁ የአላህ ባሪያ መሆን አለብኝ፣ አላህን አስደስታለሁ ስትይ ሸጣን ይበሳጭብሻል። የሸጣን ተከታዮች በአጠቃላይ ይበሳጭብሻል። አላህን ስትይ የአላህ ወዳጆች ይደሰቱብሻል። አላህ ይደሰትብሻል።

ለራሳችን ጥያቄውን የዛሬው ፕሮግራምን በዚሁ አጠናቅቃለሁ። አላህ ስብሐነሁ ወተዓላ ምሕረት ለግሷቸው እስቲግፋራቸው በዝቶ ነገዩ መልቅያማ መዝገባቸውን በቀኝ እጃቸው ከሚሰጣቸው ሰዎች መካከል አላህ አድርገን። ወሰለላሁ ዓላ ነቢና መሐመድ ወአሊሂ ወሳህቢ ወሰለም። ሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።